እኔ ያለምንም ክፍል ዘጠና ስምንት ኖላዊ ድራማ እንግዲህ በዚህ መልኩ እየታየ ነው ማለት ነው። ወይዘሮ ባዩሽ ምን ገጠማቸው? እርግብ ምን አደረገች? ወይዘሮ ሚላት ደግሞ የባዩሽን ጉዳይ ስለደረሰችበት ምን ውሳኔ ወሰነች? አቶ መስፍን ምን በላው ምን ገብ ወይ የት ገብቶ ነው የሚሉትን ጥያቄዎች እንግዲህ እንዲሁም ወይዘሮ አስቴር የት ሄዳ ነው የሚለውን ወደ እናንተ ይዘን መተናል። በጣም የገረመኝ ነገር ወይዘሮ ሚላት እንግዲህ በጣም ተናዳጅ እንዲሁም የምትጮፍ ያልተረጋጋች ነበረች። የወይዘሮ ሚላትን እንግዲህ ይህን አጥቂነት በተለይ ጉዳት በማስረጃ ስትሰማ ነገሮችን በጥሞና ለመከታተል እንደወሰነች ነው የሚያሳየው። እዚህ ላይ የሚያሳየው ምንም ተናዳጅ፣ ምንም ትግስት የሌለን ተስፋ የሌለን ሰዎች ብንሆንም በሚፈጠሩ ችግሮች ላይ ንዴትን መቀነስ እና በተሻለ መንገድ መጓዝን ነው የተማርኩት ማለት ነው። አብረን እንቆያለን። ላይክና ሰብስክራይብ ማድረጋችሁን አትርሱ። አሰላም አሌይኩም ወረህመቱላህ በረካቱ። ውድና የተከበራችሁ ሀሴት ሚዲያ ቤተሰቦች ዛሬ እንግዲህ ክፍል ዘጠና ስምንትን ወባ በተዋ በመልኩ እንግዲህ ለማቅረብ ተመጥተናል ተገደናል ማለት ነው። እንግዲህ ይህ ድራማ የአስራ ስድስት ዓመት የህይወት ታሪክ መሆኑን ብዙዎቹን ኢትዮጵያውያን ኤርትራውያን ከልብ አድርጎ ያሳዘነ እንዲሁም ደግሞ ሰስፔንስ አድርጎ እንድንጠብቀው ያደረገ ነገር ነው እና እንግዲህ ዛሬ ምን ይፈጠራል ትላላችሁ? አቶ መስፍን ወይዘሮ ባዩሽን በህግ ቁጥጥር ስር ያውላል ወይስ ወይዘሮ ሚላት በህግ ቁጥጥር ስር ታውላታለች የሚለውን አብረን የምንመለከት ነው የሚሆነው። እኔ በጣም ጓጉቻለሁኝ እሱ ከን እስከሚደርስ በተለይ እርግብ የወሰደችው ደግሞ ጌጣጌጦች፣ ወርቆች ሶስት ሚሊዮን የሚያወጡ ገንዘቦች በመሆናቸው እነሱንም ትያዛለች የሚለውንም፣ ወይስ ከሀገር ውጭ ትወጣለች ምንም ሳትያዝ የሚለውንም አብረን እናያለን ማለት ነው። እኔ በጣም የገረመኝ ነገር ቢሆን በተለይ በተለይ ወርቁ እርግብ፣ ያው አማራጭ ስላጣኝ ብቻ ያንን ጓዤ ልሄድ ለማለት ነበር። በእርግጥ የሰው ገንዘብ የትም አያደርስም። ሰላም ነው የነሳት እና ሁሌም ሀና የምትለው ነገር አላት። ምን ነው የዛፍ ላይ እንቅልፍ ሆነብሽ እርግብ ትላት ነበረ እና ከዛፍ ላይ ቀርቶ ሌላ ነገር ላይ ነው የሆነነት። በቃ አየር ላይ ህዋ ላይ የሆነችው እና በጣም ተጀጋግራለች ማለት ነው። ሁሌም ማሰብ ያላችሁ የሰው ገንዘብ ለዕለቱ ሊያከብረን ጥሩ ቦታ ሊያደርሰን ሊሆን ይችላል፣ ነገር ግን ዘለቄታ እንደሌለው ነው። እንደገና ደግሞ ጥሩ መልካም ጓደኛ ጥሩ ነው ብለን ያሰብነው ሰው ከኋላችን ከጎናችን ስለወጋን ምን ያክል የልብ ስብራት እንዳለው ያየሁበት ነገር ነው። ስለዚህ እኛ ጓደኛ አለን ብለን የቤታችንን ገመና አውጥተን አለማውራት ትልቁ የህይወታችን ስኬት ነው ማለት ነው። ብዙዎቻችን እየተበላን እየተጎዳን ያለው የራሳችን የግል ህይወታችን ጓደኛ አለን ብለን ቤተሰብ አለን ብለን እያወጣን የምናወራው ነገር መልሶ እኛን ሆኖ የሚጎዳውና የሚጎዳው፣ እንጠንቀቅላለሁኝ። እንግዲህ ወይዘሮ ባጆች በህግ ቁጥጥር ስለምትያዝ ሁላችሁም እንግዲህ ተንኮለኛ መቼም ቢሆን ከየትም ከምንም ቢያመልጥ አንድ ቀን የእጁን እንደሚያገኝ ነው ያየንበት። እርግብም እንግዲህ ከራስ ይልቅ የሰውን የሰውን ነገር የሰውን ወሬ መከተል ምን ያክል ጉዳት እንዳለው በተለይ አሁን ላይ ሰላሟን እንደነሳት ያለችበት ሁኔታ ሰላም እንዳልሆነ አይተናል። አቶ መስፍን በጣም እየተረጋጋ ደስ የሚል አስተዋይ ሰው ነው። በነገራችን ላይ ማንም ሰው በሚስቱና በሀገሩ አይደራደርም፣ በሚስቱና በሀገሩ የሚደራደር ወንድ አይደለም ይባላል እና ስለዚህ አቶ መስፍን በትክክል በሚስቱ መደራደር እንደሌለበትም አምናለሁ ማለት ነው። በቀጣይ እንግዲህ እጅግ ደስ የሚለው ነገር ወይዘሮ ምላት እኔ ይሄን አልጠበቅኩም ነበረ፣ እውነት ይሄን አልጠበቅኩም ነበረ። ተረጋግታ ጉዳዩን በራሷ አንድበት በማረጃ በማስረጃ ከነሃናና ከአቶ ኖላዊ ወሬ ቢመጣላትም ነገር ግን በራሷ ለማገኘት እንደዚህ መታገሷና መጣሯ በተለይ ደግሞ እሷ እንደመታቻት እንደፈነከተቻት በደንብ አርጋ ስታቅ መታገሷ በጣም ገርሞኛል። ከራሷ አላዳምጠው የሚለው ውበት ሰጥቶታል፣ ለድራማው ማለት ነው። ቀጥሉበት። በተረፈ ደግሞ እንግዲህ ምን እንደምላቸው ባላቅም፣ እኔ በጣም እየገረመኝ እየመጣው እንግዲህ። ተምቹ ነው ተምቹ። የሀናን ጉዳይ የሀናን የህይወት ታሪካ አንስቶ እንደቀበረ አንስቶ ማንሳትና ቆፍሮ ማውጣት ሲችል ጭራሽ ርግብን እየተባበረ ወደ ውጭ ሊያስወጣት ነው፣ ካጎቱ ጋር ገንዘብ እየለመነ ማለት ነው። እንግዲህ ማንንም ማንንም እና ምንን ማመን እንዳለብን ማወቅ ነው። አቶ ኖላዊ እንግዲህ ያው ትዳር መያዝ እንዳለበት እየተነገረ ነው። እሱም ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም ሚላት የራሳቸው የሆነ ቤት፣ የራሳቸው የሆነ መኪና ስለምታዘጋጅላቸው ጥሩ ህይወት ከሀና ጋር ይኖራሉ። ሀናም እንግዲህ የራሷን ህይወት ትቀጥላለች። አባቷም እንግዲህ የራሱን ህይወት ይቀጥላል። በጣም ያማረ ደስ የሚል ውበት ያለው ድራማ ሊሆን ነው። አቶ መስፍን በጣም እኔ በጣም የሚያከብረው ሰው ለየት ያለ ሥርዓት ያለው አባት ነው። እንደ አባት ሲሆን ደግሞ ልጆችን ነፃነት የሚሰጥበት መንገድ ቁጣው ለዛው ደስ ይላል። ያው የኢትዮጵያ አባቶችና እናቶች በጣም ደስ ይላሉ ስነ ሥርዓታቸው። አሁን ጊዜ ሁሉም ተበላሸ እንጂ ሁሉም አደብ የያዘበት አደብ ይዞ ያደገበት ነበር ማለት ነው። እንግዲህ ወይዘሮ የሚላት እንኳን ደስ አለሽ ይላልሁኝ፣ እንኳን ደስ አለሽ ልጅሽን በማገኘት ሲሆን ደግሞ በጣም አሳዛኙ ነገር ለብዙ አመታት የገነባቻት ጓደኛ የሚስጥር ጓደኛ ብዙ ነገሯን የምታውቀው ባዩሽን በዚህ አጋጣሚ ሆኖ ደግሞ አጥታታለች። እንግዲህ ምን ብትወዱትም ከራስ በላይ ንፋስ ነውና ቀጥታ ወደ እስር ቤት እንደምታጓዙት ምንም ጥርጥር የለውም ማለት ነው። ምናሴና ሰላም ይሄን ጉዳይ እየወቁ ነው የምለው ማወቅ አለባቸው ምክንያቱም ወይዘሮ ባዩሽ የሰራችው ግፍ ልጆቹ ማወቅ አለባቸው። ነገ ላይ ወይም ዛሬ ነገ በሚሉበት ሰዓት እንዳይጎዱ መሀል ቤት እነሱን መጎዳት የለባቸውም፣ ማወቅ የለባቸውም ነው ምለው ማለት ነው። ለማንኛውም ሀሴት ሚዲያን ላይክ ሰብስክራይብ አድርጉ። በጣም ደስ የሚል ጊዜ ነው ሁለት ሺህ አስራ ስምንት እንግዲህ ወንጀለኞች የሚያዙበት እንዲሁም ደግሞ ጥሩ የሚሰሩ ሰዎች የሚበረታቱበት እና ቀና የምንልበት ጊዜ እንደሚሆን ምንም ጥርጥር የለውም። አሲር በጣም ነው የሚያሳዝነኝ። አሲር ግን የአቶ ኖላዊ ልጅ ሊሆን እንደሚችል ትንሽ ገምቻለሁ። በጣም ፈርቻለሁ ማለት ነው እኔ በግሌ። ምክንያቱም አቶ ኖላዊ አሲር የእሱ ልጅ በሆነ ምክንያት የእሱ ልጅ ሊሆን ይችላል እና በጣም የሚያስፈራ ነገር ነው። እንግዲህ ተምቹ ማጎቱን አግኝቷል። አሲርም አቶ ኖላዊ አባቱ ከሆነ እንግዲህ በጣም ይሄ ቤተሰብ ሁሉም የራሱ የሆነ ቤተሰብ አገኝ ማለት ነው። ድራማው ውበት ሰጥቶ ሰዎችን አጓጉቶ ሰዎችን አስለቅሶ አለፈ ይባላል እንግዲህ። በክፍል መቶ ላይ የሚጠናቀቅና የመጨረሻ ፓርት የሚሆን ይመስለኛል። አይዶን ነው። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኢትዮጵያ ሀገራችንን ሰላም ያድርግልን፣ ሕዝቦቿን ይጠብቅ። በቀጣይ እንግዲህ በአዲስ ቪዲዮ ተመልሼ እመጣለሁ። ውዶችዬ ክበሩልኝ፣ ወዳችኋለሁ። ባይ ባይ።